ኢትዮጵያ ባለፉት ሁለት አስርተ ዓመታት ከ20 በላይ ኢንዱስትሪ ፓርኮችን ብታቋቁምም አስቻይድሎችን መፍጠር ላይ ግን ብዙ ርቀት መጓዝ ሳትችል ቆይታለች። በዋናነት የውጭ ምንዛሬ እጥረትና የኃይል አቅርቦት ችግሮች ተደማምረው የዘርፉን እድገት አስራውት ቆይተዋል። በዚህም ምክንያት በርከት ያሉ አምራች ኢንዱስትሪዎች ከዘርፉ መውጣትን አማራጭ ሲያደርጉ ማየት የትናንት እውነት ነው። ነገር ግን በለውጡ ማግስት ዘርፎ ከኢኮኖሚው ደጋፊ ምሰሶዎች አንዱ ተደርጎ በመወሰዱ ለኢትዮጵያ የማንሰራራት ጉዞ ትልቅ አቅም ሆኗል። በተለይም ባለፉት ስምንት ወራት ውጤት ተኮር እርምጃዎች በመወሰዳቸው ምክንያት ለዓመታት በዘርፉ ማነቆ ሆኖ የቀጠለውን የኃይል አቅርቦት ችግር መፍታት ተችሏል። የኃይል አቅርቦት ነበር። ኢንዱስትሪዎች፣ ፋብሪካዎች ኃይል አቅርቦት ችግር ነበረባቸው። ይህን ለመፍታት በእያንዳንዱ ፋብሪካና በእያንዳንዱ በኢንዱስትሪ ባሉ ሴክተሮች በተደረገ ጥናት መቶ ፐርሰንት በሚባል ደረጃ የኢነርጂ አቅርቦት ችግር ተቀርፎላቸዋል። በዚህም በዚህ ዓመት ለኢንዱስትሪ ሴክተር ብቻ የቀረበው ኢነርጂ ከ50% በላይ ከአምናው ጨምሯል። መብራት መቆራረጥ ኦልሞስት ከ95% በላይ ተስተካክሎልናል። የተወሰኑ የሚቆራረጡ የሚጠፉ ነገሮች አሉ። እነሱም ቢሆኑ እኛም አውቀ ነው ተዘጋጅተንበት በምን እንደጠፋ እና ምን ችግር እንዳደረሰብንም ራሱ መናገር በምንችለው ደረጃ ነው። መብራት ከጠፋ ራሱ ማለት ነው። ከዚህ በፊት መብራት ይጠፋል፣ ለምን እንደጠፋ ማናውቅም ነበረ። ሲጠፋም ሲመጣም ምንም እንትን አልነበረንም። ባይዘወይ ከ22 ስፒንድል በላይ ያለው ይሄ እንትን ለሰከንድም ቢጠፋ ሁሉም ክር ይቆርጣሉ። ዜን ይሄን እንመልሰን ቋጥረን እንደገና ወደ ስራ እስከምንመለስ ድረስ በእያንዳንዱ ማሽን ላይ የሁለት ሰዓት ምርት ያሳጣል ነበር። እሱ ተሻሽሏል። ሌላው እንደ ራይደርስ ጨርቃጨርቅ ፋብሪካ ሁሉ በሌሎች አምራቾች ዘንድ ተግዳሮት የነበረው የውጭ ምንዛሪ አቅርቦት ችግር ሲሆን ይህም መንግስት ተግባራዊ ባደረገው የኢኮኖሚ ማሻሻያ ምላሽ ማግኘት ችሏል። አንደኛው የውጭ ምንዛሪ አቅርቦት እጥረት ነበር። ለኢንዱስትሪ ግብዓት የሚቀርበው የውጭ ምንዛሪ በበቂ ማቅረብ ባለመቻሉ በሴክተሩ ሊገኝ የሚገባው ውጤት እንዲቀዛቀዝ አድርጓል። ያን ለመቀነስ መንግስት ኢንተርቪን አድርጓል። ከፍተኛ ባይባልም መሻሻሎች አሉ። አቅርቦት አድጓል። እንደ ሀገር የማክሮ ኢኮኖሚ ማሻሻውን ተያይዞ ለዚህ ዘርፍ ከፍተኛ ትኩረት ተደርጎበት ድጋፍ እየተደረገልን እናያለን። እኛ የከረንሲ ማምጣት እንትንም አለብን። እሱን እየሰራንበት ነው። ኤክስፖርት በትንሹም ቢሆን አሁን ጀምረናል። ኤክስፖርት እያደረግን ነው ኤክስፖርት ማድረጋችን ለሚደረግልን ድጋፍም ራሱ ይህም እንደ ድጋፍ ይቆጠራል ብለን ታሳቢ አድርገናል በዚህ አመት ኤክስፖርት በሰፊው እናደርጋለን ብለን ክርም ላይ ጨርቅም ላይ ፕላን አድርገናል። እንግዲህ አሁን የምሰራው የተሻለ ምርት ነው፣ እያመረት ነው ያለ ነው። ከውጭ ደንበኞችም ጋር ተነጋግረናል። እንግዲህ በቀጣይ የምናየው ነው የሚሆነው እሱ። በዚህም የአምራች ኢንዱስትሪ ዘርፎ አጠቃላይ የማምረት አቅም በአማካይ ከነበረበት 47 በመቶ ወደ 61 በመቶ ከፍ እንዲል ሆኗል። የማምረት አቅማችን ስንጀምር 47 የነበረው በዘንድሮ ዓመት 61 ፐርሰንት ደርሷል። በጣም ትልቅ መርታ ነው። አሁንም ማደግ አለበት ከነበርንበት አንጻር ግን ያሉ ኢንዱስትሪዎቻችን 61% የማምረት አቅማቸው ተሻሽሏል። ቢያንስ ማለት ነው ከ85% በላይ ይሄንን ያለውን አቅም መጠቀም አለብን ብለን ፕላን አድርገና ዝግጁ ከሆኑ ማሽኖች አንጻር ካየ ነው 50 እስከ 55 ድረስ በሁሉም ዲፓርትመንት ታሳቢ ተደርጎ ይሄን ያክል እያመረትን ነው ብለን እናስባለን። በእነዚህ ጥረቶች በያዝነው ዓመት 55 አዳዲስ ፋብሪካዎች ወደ ስራ ገብተዋል። 120 የሚሆኑት ደግሞ ወደ ምርት ሂደት ለመግባት ወደሚያስችላቸው ምዕራፍ ተሸጋግረዋል። እነዚህ ድምር ውጤቶች በዓመቱ በዘርፉ የተያዙ ግቦች ስለመሳካታቸው ማሳያ ናቸው። በዚህ ዓመት ብቻ ከ55 በላይ ፋብሪካዎች አዳዲስ ፋብሪካዎች ስራ ጀምረዋል። ከመቶ ከመቶ 20 በላይ አዳዲስ ፋብሪካዎች ደግሞ ፍቃድ አዲስ ፍቃድ አወጥተዋል። ይህ ተደማምሮ ሲታይ ኢንዱስትሪው ልክ እንደ ግብር ነው በዚህ ዓመት የተቀመጠለትን ግብ እንደሚያሳካ ሙሉ እምነት አለ።